ማወቂያ ነው። ምክንያቱም ቅድሚያ አብርሽ ማለት ነው ሩታን ሰርፕራይዝ ሊያደርጋት ለሄርሜላ ማኳ ነበር። ያን ሰርፕራይዝ ለማፍረስ ነበረ አሞኛል ምናም ብላ ሰበብ የፈጠረችው ልጆቿንም ባሏንም ጥላ እስከመሄድ ድረስ የደረሰችው ያን ሰርፕራይዝ ፎሽ ለማድረግ ና ሩታን እንዳትደሰት ለማድረግ ነበረ ግን በዚህ አጋጣሚ አብርሽ እስከነ ድክመትክም ቢሆን አከበርኩክ። ለምን ብትል የእሷን ተንኮል አልተጨ ማለት በእሷን ተንኮል አልተባበርክም። ስለዚህ በጣም ኮርጅ ብካለች ተንኮለኛ ማለት ነው። ስለዚህ ሄርሜላ በእናትሽ ተንኮልሽ እየጠቀመሽ አይደለም እየጠቀመሽ አይደለም ደግሞ ባልሽ የባልሽ እንዲለጠቅ አደርጋሉኝ እየፈለግም ከዚህም በላይ ማስፈራሪያ ብታደርሽ ድምፁን ጋይስ በጣም እያስፈራራችኝ ነው። የልጇን እና የባሏን ፎቶ እንዲወጣ አለ እኔ ጋ እስኪ አውጪ ትለኛለች። በድምፅም ታገኛለች፣ በአካልም ታገኛለች። የሆነ ነገር እንኳን ቢደርስብኝ በዚህ ሴትዮ ነው ሄርሜላ በምትባል ዱርዬ ማለት ነው። እና ጋይስ በጣም ነው ደስ ያለኝ። እርትዬ በጣም በጣም ደስ ብሎኛል። እንኳን ደስ ያለሽ፣ እንኳን ደስ ያለሽ የእኔ ውድ። ምንም ምንም ታምር ቢፈጠር እኔ ለአንቺ ክብር እንኳን ማስፈራራት አይደለም ሄርሜላ ምድር ላይ ወርዳ ብታጠቃኝ እንኳን ምንም አይመስለኝም። በጣም ደስ ብሎኛል። ሞኛ ቶይ ትዳርሽ ላይ በርቲ ሊብሬውን በራስሽ አድርጊ፣ መኪናሽን በስምሽ አድርጊ። በጣም ደስ ብሎኛል። ልጆቻችሁ ልዳችሁ ይደግላችሁ። እህቴ ሩታ በጣም ነው የምወድሽ። ሄርሜላ ግን እኔ አልፋታሽም። ፎቶሽን እና የልጅሽን ፎቶ ና የባልሽን ፎቶ አወጣለኝ። የፈለገ ዛቺ ዛቻሽንም ድምፅሽንም እንዲፖሰት አደርጋለኝ እዚሁ አንቺ በምትኖሪበት በዩቲዩብ ላይ ማለት ነው፣ እንዲወጣ አደርጋለሁ። ድምፅሽን ቁጥርሽንም፣ ምታስፈራሪኛል። ኦኬ። እና አርትዬ፣ በጣም ደስ ብሎኛል። ደግሞ ተጠንቀቋት። ለመሰላችሁ እና አሁን አብርሽ ይሄን ሰርፕራይዝ ስላደረገ በብዙ ነገር ቪዲዮ ቀርጻ ይዛለች። አብረው የሆኑትን አብረው ያሳለፉትን ላይፍ ስለምትፖስት ለፖስት ስለምትችል ፕሊዝ እች ሴትዮ ከመሀላቸው እንድትወጣ ሁላችሁም በቻላችሁ ታቅም ድምጽ ሆናችሁ እችን ሰው አባሯት ከመሀላቸው ሰላም ቤተሰብ፣ እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ ባላችሁ በሰላማችሁ ይብዛልኝ። ያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው ጋይዝ። ይህም ቪዲዮ በእናታችሁ በእናታችሁ በምትወዱት ይዣችሁ አሉ ለሩታ አድሩስልኝ። ምክንያቱም ታውቃላችሁ የአብርሽ ባህሪ። አንድ ጊዜ ከሩታ አንድ ጊዜ በተደረገላት ነገር በጣም ደስተኛ ነኝ ስለተገዛለሽ። በተለይ በጣም ልህይዞ ነበር ጋይስ በቃ እንዴት ሩታ እንዴት ወንድ ልጅ አክል ነገር ወልዳለት በስራ ያ ሁሉ ነገር እያለቀሰች ስንት ቪዲዮ ሰርታ እንዴት የሆነ ነገር እንኳን ጥሩ ነገር ሰፕራይዝ አያረጋትም ብዬ በጣም ውስጥ ተከፍቶ ነበር። አዝኜ ነበር። እውነት ለመናገሩ መኪና አልነበረም የጠበቁትኝ። እኔ ጠበቅኩት የሆነ ወርቅ ምናምን እንደዚህ ትልቁ ወርቅ አላ አደለ በጣም ትልቅ እንደዚህ አሁን ትግራይ የሚለብሱት አሉ አደለ፣ ይህ በጣም ትልልቅ ወርቅ ልክ እንደዛ አይነት እንዲያደርግላት እፈልግ ነበረ ማለት ነው። ይባል የባህል እንደዚህ የሚደረጉ አሉ የፀጉር ምናምን እንደዚህ ትልልቁን፣ እሱን ቢያንስ አንድ 30 ግራም 40 ግራም ወርቅ ይገዛል ብዬ ነበር ያሰብኩት እንጂ መኪና በፍጹም አላሰብኩም። ይህን ስላረገ በጣም ደስ ብሎኛል። ሩታ ግን ስለ መኪና እንድታቂ የምፈልገው ነገር ምን አለ መሰለሽ የመኪናው ሊብሬ ባንቺ ካልሆነ አሁን ሆኖ ባንቺ እንዲደረግ አድርጊ። በማስም እንደሆነ ደግሞ ቼክ አድርጊ። መኪናው የተገዛበት በማስም እንደሆነ የመኪናው ሊብሬ በማስም ነው የተገዛው የሚለውን ቼክ አድርገሽ የመኪናውን ሊብሬ ማስቀየር አለብሽ። ገባሽ? የመኪናውን ሊብሬ ፕሊዝ፣ ፕሊዝ፣ ፕሊዝ ቼንጅ ወደ ራስሽ ስም አድርጊ። በሱ ስምም ከሆነ መቀየር አለብሽ፣ ወደ ራስሽ ስም ሲጀምር። ሁለት መኪና በአንድ ሰው ሊብሬ ስለማይ ሁለት መኪና በአንድ ሰው ሊብሬ ስለማይ በአንድ ሰው ስለማይደረግ ሊብሬ ግዴታ ምን ማድረግ አለበት። ምናልባት እሱ በማን ስም እንደገዛው ቼክ አድርጊ። ኦኬ፣ እንዳትዘናጊ። በሌላ ሰው ስም ከሆነ የተገዛው መኪና ወዳንቺ ስም እንዲዞርልሽ በትትና ጠይቂው። ከዛ በተረፈ ግን ነገሮች ሄርሜላ የምትባይ በጣም እንደተቃጠልሽ ብዙ መረጃ ደርሶናል። መጀመሪያ ያማከረሽ ላንቺ ነው አሉ ለሩታ ብዙ ጊዜ እንትን ስላልኩኝ፣ በቃ ለሩታ አሁን ቢያንስ መኪና መግዛት አለብኝ ብሎ ያማከራት። በመጀመሪያ ደረጃ እንደ ጓደኛ ለሄርሜላ ነው ያማከራት። ሄርሜላ ለሩታ መኪና መግዛት ፈልጋለሁኝ 75 ፐርሰንት ከራሴ 25% ከባንክ አድርጌ መግዛት ፈልጋለሁ። እሷ ደግሞ ጎበዝ ናት፣ እየሰራች ነው። 25 ፐርሰንቱ መክፈል አያቅታትም፣ ቢኮዝ ትንሽ ገንዘብ ናት። 25 ፐርሰንት ባይዘዌና እና ልግዛላት ብሎ ሲያማክራት እኔ እንደሰማው ከሆነ ማለት ነው እሺ ብለዋለች። ግን መኪናው የሚገዛው ቀን እሷ ታመምኩኝ አለች ማለት ነው፣ ታመምኩኝ በቃ ታመም ያለው አለች ማለት ነው። እና ምን ለማለት ነው ምንም መልካም ነገር ምንም ጥሩ ነገር ፊል አታደርግምች ሴት ሄርሜላ ማለት ነው። ስለዚህ አሁን የምትፈልገው አብርሽን ነው። አብርሽ ደግሞ ንብረት አለው ታውቃላችሁ። ጎበዝ ነው፣ ጠንካራ ነው፣ ምንም በስራ የሚታማ አይደለም፣ ጀግና ነው። ሶ እኔ አብርሽን የምጠላበት ከሴት ጋር ልጥፍጥፍ የሚለውን ነገር ነው እንጂ የምጠላበት፣ በጣም ጎበዝ ነው። የእውነት ሲሪየስ ነው ምላችሁ። ሶ ያንን አይታ እሷ ወደ ራሷ ማድረግ ስላልቻለች አሁን ሌላ አላማ ውስጥ ሌላ እልህ ውስጥ ስለገባች ቢያንስ መጠንቀቅ አለባት ሩታ ቢያንስ ሌላው ነገር ቢቀር አብርሽ እንኳን ጥሏት ብሄድ መኪናውን አከራይታ የልጇን ወተት ችላ የራሷን ወጪ ችላ መኖር ትችላች፣ በቀላሉ ዘና ፈታ ብላ። ስለዚህ ግን ያ ሊሆን የሚችለው ምንድን ነው? መኪናው ሙሉ ለሙሉ የመኪናው መኪናው አይደለም መኪናው መሰጠቷ ሳይሆን መኪናው እጇ መግባቱ ሳይሆን የመኪናው ሊብሬ በሩታ ስም መሆን አለበት። ይህንን ነው የምንፈልገው። የመኪና ሊብሬ በሩታ ስም መሆን አለበት ግዴታ ነው። ይህንን እንድታደርግልን እንፈልጋለን እንፈልጋለን አንቺም ደግሞ ጎበዝ ሆነሽ ወጥረሽ ሊብሬ ወደ ራስሽ እንዲዞርልሽ መጠየቅ አለብሽ። ኦኬ ሩታ ማለት ነው። ኦኬ ሄደሽ በራስሽ ስም መቀየር አለብሽ። መኪናዋን ይዘሽ እየነዳሽ ማየት እንፈልጋለን። መንጃ ፈቃድ እንድታወጪ ይኖርሻል ብያስባለሁ። እስቴል አይኖርሽም ብያላስብም፣ ቢኮዝ ቬሪ ኢዚ ለማውጣት ሶ እየነዳሽ ማየት እንፈልጋለን። ህይወትሽን ደስተኛ ሆነሽ እንድትመሪ ነው የምንፈልገው ሄርሜላ ከዚህ በላይ ብዙ የባሰ ነገር ይዛ መታ ትዳርሽን፣ ህይወትሽን፣ ብዙ ነገሮችሽን ልበጠብጥ ትችላለች። ከአቅምሽ በላይ ከሆነ አሁን እንኳን መኪናው ተደገዛልሽ ልጅሽን ታሳድግያለሽ። ማጣት ክፉ ነው። ብዙ ሰው አጥቶ ነው አገሩን ጥሎ የሚሰደደው። አንቺ ደግሞ ቢያንስ መኪናሽን አከራየተሽ ከፈለግሽ ራስሽ ቸግናንሽ፣ አንቺ ዩቱብሽን እየሰራሽ ራይድ እየሰራሽ መኖር ትችያለሽ። ና ለማንኛውም ይሄንን ማድረግ እንዳትረሽ፣ ሊብሬ ወሳኝነት አለው። ዋናው ነገር ይሄ ነው። ይሄ ደግሞ ሩታ ጋ እንድደርስ ሁላችሁም ሁላችሁም ፕሊዝ ፕሊዝ ፕሊዝ ፕሊዝ በምትወዱት እሩታን የምትወዱት ብቻ ጠላቶቿ እንዳታረጉ ምንም እንዳትሉ። ለሁሉም እንዲደርስ ሼር አርጉ፣ ለሁሉም እንዲደርስ ሼር አርጉ። ከሼር በተረፈ ደግሞ ላይክ አርጉ፣ ላይክ አርጉ። በጣም ሄርሜላ ደግሞ ከዚህ ከልክ ያለፈ እራመዳለሁ ብላ የምታስብ ከሆነ ደግሞ እኛ ምንም አማራጭ የለንም። አይም ሶሪ የልጇና የባሏን ፎቶ እንለጥፋለን እጃችን የገባውን ከመለጥፍ ወደኋላ እንልም። ዛሬ እናያታለን ምን አይነት ቪዲዮ እንደምትለቅ አይተን፣ ከአብርሽ ከሩታ ህይወት እወጣለው ብላ ካላሰበች መውጣ ካልቻለች፣ የባሏን የልጇን፣ እንዲሁም ተከራይታ ትኖርበት ስለነበረው ጊቢ እንኳን የሚያውቁት ስለሷ ብዙ ሚስጥር አደባባይ ላይ እናሰጣለን ማለት ነው። ይህን ስናረግ ግን በጣም ይቅርታ በጣም ይቅርታ፣ ስብእናችን አይደለም ግን አርፋ ካልተቀመጠች ነው አርፋ ከተቀመጠች ኢትስ ኖርማል እናልፋታለን ማለት ነው፣ ጋይስ። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ይህን ቤት ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ ባይ።